ማርያም አለማየሁ እባላለሁ። የድሬዳዋ ሪጅን ሪጂናል ዳይሬክተር ነኝ። ድሬዳዋ ሪጅን የደንበኞቹ ብዛት ድረ ክፍያ ደንበኛ ወደ 58307 ደንበኞች አሉት። እንዲሁም ቅድመ ክፍያ ደንበኞች 15487 ደንበኞች ናሉት። በአጠቃላይ ወደ 73774 ደንበኞች ያሉት ሪጅን ነው። እነዚሁ ደንበኞች ለማገልገል ወደ አምስት አገልግሎት መስጫ ማዕከላት ይኖሩታል። እንዲሁም በ39 ገጠር ቀበሌዎችም 29 ሳተላይቶች ያሉት ሪጅን ነው። ለደንበኛ ቆጣሪ ከማዳረስ አኳያ በዚህ በስምንት ወራት እቅዱ 3925 ነበረ ከዚህ እቅድ ውስጥ 3292ቱን በማገናኘት በዚህ ስምንት ወራት ፈጽሟል። በኢትዮጵያ ኤሌክትሪክ አገልግሎት ስምንቱ ከተሞች ተጠቃሚ ከሆነችው የመጀመሪያው ድሬዳዋ ነበረች ያ ትልቅ ፎይታ ነው የሰጠው ምናልባት አሁን ከተማው እያደገ ቢሄድም እሱ መር ተከትለን ነው እኛም አሁን እያስፋፋን ያለው እና በተለይ ሚዲየም ቮልቴጁ የመቆራረጥ ቀነሰበት አግባብ አለ እንዲሁም ከዛ ጋር ታይዞ ያው እስካዳ ማዕከልም አለን እነዚህም ፎልቶች የምንቆጣጠርበት የምንከታተልበት መረጃ የምንወስድበት አግባብ ነው የተፈጠረው በኞቹን አገልግሎት ፈጣንና ቀልጣፋ አገልግሎት ለመስጠት በዚሁ በሪጅኑ የተፈበረከ አፕ አለን። ይህም በአጭር ቁጥር 8145 የሚባል አለ። አስቸኳይ ጥገና በራስ አቅም የተሰራ የምንጠቀምበትና ትልቅ ፋይዳ ያገኝንበት ኤኒ ሪፖርት ኤክስትራክት አድርገን ወስደን የምንገመግምበት፣ እንዲሁም የትም ቦታ ሆነን ይህም ክትትል የምናደርግበት ሲስተም እሱን እየተጠቀምን ነው። የኮሪደር ልማትን አስመልክቶ እንግዲህ በእኛ ሪጅን አንደኛ ፌስ 196 ኪሎ ሜትር ስራ ኦልሞስት ወደ ማጠናቀቁ አካባቢ ደርሰናል። 93 ፐርሰንት ላይ ደርሷል አፈጻጸሙ እና በዚህ መጨረሻ ሳምንት ላይ የሚጠናቀቅ ይሆናል። ስሜ ሲሳይ በቀለ የሀሴት ሜዲቴክ ፋብሪካ ዋና ስራ አስፈጻሚ ነኝ። የሀሴት ሜዲቴክ የሚያመርተው ዛሬ ስሪንጅ የተለያዩ ስሪንጆችን ያመርታል። የኢንሱሊን ስሪ ኤምኤል ፋይቭ ኤምኤል እና ቴንም የመሳሰለ በመጀመሪያ ዙር የምናመርታቸው ምርቶች ናቸው። ከዚህ በፊት ድሬዳዋ ላይ የሀይል አቅርቦት ችግር ነበረ። አሁን በአዲስ አወቃቀር ችግሮቹ ተቀርፈው አሁን ቴዲ ፎር አወርስ ምንም ሳይቋረጥብን መብራት ማግኘት ጀምረናል እና ትልቅ ለውጥ ነው ድሬዳዋ ላይ የታየው። ከዚህ በፊት ከነበረው መደርስ የነበረው የኤሌክትሪክ አቅርቦት የመቆራረጥ ችግር ነበረ። አሁን ግን በአጠቃላይ ችግሮቹ ተቀርፈው ኮንቲኒ ሁለት ሽፍት መስራት ጀምረናል። ስማርት የክፍያ አንተ መንገዱ አይጥሩ ነው በቴክስ ሚሴጅ ስለሚደርሰን ኢሚዲትሊ ወደ ፔመንት እንትል የምንሄድበት ሲስተም ተፈጥሯል። እንደ ሌላ ጊዜ በወረቀት ወይ ሰራተኞች መጥተው የሚያደርገውን ነገር ስለቀረፈ ይሄ አሪፍ ጅምር ነው። ችግሮቹም በቀላሉ የሚቀረፉበት እያንዳንዱ በሌሊትም በቀንም ችግሮች ቀረፉበትን ሂደት አለ። ምክንያቱም አንድ የቴሌግራም ቻናል ተከፍቶ ማንኛውም ባለፋክተሪ ፋክተሪ ወይም የክልሉ መስተዳደር ኃላፊዎች የሚከታተሉት አንድ የሆነ ቴሌግራም ግሩፕ ቻት አለ። በግሩፑ ላይ ማንኛውም ሰው በቀላሉ ችግሩ እዛ ላይ ተናግረው ችግሮቹ ኢሚዲትሊ ሌሊት ሆነ ቀን አፈጣኝ ምላሽ እየተሰጣቸው እያየን ነውና በዚሁ ከቀጠለ ዊች ኢዝ ችግሮች ኢሚዲየትሊ ቢፈቱ ከሆነ ዋናው ፊክስ በሰዓቱ መደረጉና መልስ መሰጠቱ መሆኑን እያየ ስለሆነ ጥሩ፣ ድሬዳዋ ላይ ያለው ነገር በጣም ጥሩ ነው። ስሜ አበባው መኮንን ይባላል። በዚህ ክሮሞቶ ማኑፋክቸሪንግ ፒኤልሲ ውስጥ ስራ አስኪያጅ ሆኜ ነው የምሰራው። በጀመርንበት ሰዓት ላይ የነበረው የኃይል አቅርቦት በጣም አነስተኛ ነው የመቆራረጥ ችግር እና ከአሁን አንጻር ለንጽጽርም አይበቃም። አሁን ላይ የሚሰጠን አገልግሎት አንደኛ ከመቆራረጥም አንጻር አሁን ላይ የተሻለ ነው። የቢሮውንም አትኩሮት ከማግኘት አንጻር ላይ አሁን ላይ የተሻለ አትኩሮት ተሰጥቶን ነው እየሰራን ያለ ነው። እና አሁን ላይ ግን በጣም ቆንጆ አገልግሎት እየሰጠን ያለ ነው። በዋትሳፕ ያለውን የጋራ የግሩፕ እንትን ከተፈጠረ በኋላ ግን የጠፋው መብራት በዚህ ሁኔታ እየተስተካከለ ነው። ኢቨን የነገሩ ተሳታፊ አድርገውን እኛ ቀድሞ ኖቲፋይ ያደርጉናል። ኖቲፋይ በማድረግ ብቻ ሳይሆን እንደገና ደግሞ ስታተስ ሪፖርትም ለእኛ ያቀርቡልናል። ይህን እንዲህ አይነት ሁኔታ ነው ያለው። በግሬደር ሲታረስ ሲቆፈር ተሸክሞ ሲንጠለጠሉ በሽቦ ላይ ሲጓዙ፣ እነዚህ እነዚህ ምስሎች ይለቀቃሉ። ማለት አሁን ያለበትን ሁኔታ እንድንረዳ ማለት ነው እና ከዚህ ተነስተን እኛ ራሳችን አሁን መብራት በዚህ ሰዓት ይመጣል የሚል ፕሬዲክሽን ራሱ መስጠት ጀምረናል እኛ ራሳችን እና ይሄ እንግዲህ የኤሌክትሪክ አገልግሎት ከሚሰጠው አሁን ላይ ካሳየን አገልግሎት እንጃ በጣም ከፍተኛ እርካታ ውስጥ የጨመረን አንዱ አሰራር ሁኔታ ነው። ስሜ አብዲ ሙክታር ይባላለሁ የድሬዳዋ ንግድ ኢንዱስትሪና ኢንቨስትመንት ንግድ ቢሮ ኃላፊ ነኝ። በዛ ደግሞ ደግሞ የአነስተኛን መካከለኛ ማኑፋክቸሪንግ ኤጀንሲ ኃላፊ ከኤሌክትሪክ መቋረጥ ጋር ተያይዞ የነበረበት ችግር ተብሎ መጀመሪያ ላይ የተቀመጠው ይህን ችግር ደግሞ ለማቅረፍም ምን ማድረግ አለበት በቀላ የጋራ ስራ ያም ስራ ስራም የጀመረበትና ኢቭን፣ እሱ ብቻ ሳይሆን በተቋሙ ላይ የተደረገው ሪፎርሙም በተቋሙ እያደረገው ያለው ለውጥም ቀጣይነት ባለው መልኩ ሊሄድበት ይገባል የሚል ሀሳብ ናል። ከዛ ውጭ አንዳንድ ቦታዎች ላይ አሁን እየተደረጉ ያሉ ፈተት ያለባቸው ችግሮች በተለይ አንድ ፋብሪካ ከጠፋ አስቀድሞ የማሳወቅ ስራ ምናልባት ከጊዜ በኋላ አንዱ ራሱን የቻለ ፕላትፎርሙ ከፍተን እዚህ ፕላትፎርሙ ላይ መብራት ከመቋረጡ በፊት ፋብሪካ አባል ቤቶች አባል የሆኑበት ፕላትፎርም ላይ እዚህ ቦታ ላይ መብራት እንዲህ እንዲያነቀን ሊቋር ስለሚችል እንዲህ አይነት ቅድመ ጥንቃቄ እንድታደርጉ በምልት ሀሳብነት እየተደርጉ ያሉ ሂደቶች አሉ። ጎን ለጎን ደግሞ የተደራሽነት ስራ ያልደረስባቸው ቦታዎች ደግሞ የማድረስ ስራም ደግሞ በከፍተኛ ሁኔታ እየተሰሩ ያሉ ስራዎች አሉ። ይሄ ቀጣይነት ባለው መልኩ ከተቋሙ ጋር ሰፊ የሆነ ስራ እየሰራ ያለ ብረታ ተቋሙም እያደረገው ያለው ለውጥም ቀጣይ ባለው በኩል ሊሄድበት ይገባል የሚል ሐሳብ ነው። የስርቆትና የተለያዩ ችግሮችም ደግሞ ማህበረሰቡም ደግሞ በዚህ ልክ ተቋሙ ላይ ብቻ ሳይሆን ይሄ ንብረት የራሳችን ንብረት ነው ብሎ ሁሉም ባለበት ቦታ ላይ የራሱን ኃላፊነት የራሱ ግዴታ ሊወጣ ይገባል። ይሄ ንብረት የሀገር ንብረት ነው፣ የራሳችን ንብረት ነው ብሎ ሁሉም ሰው በተቆርቋሪነት መንፈስ የራሱ ሚና ሊጫወት ይገባል በሚል ሀሳብ ነው እኔም ያለኝ።